እናያስጥልን አድማሽ ተመልካቾቻችን፣ ይህ ባላገሩ ዜና ነው። ጤና ይስጥልን ተመልካቾቻችን እንደምላችኋል። ከባላገሩ ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሃይማኖት አመድ ነኝ። አንኳር ጉዳዮችን በማስቀደም ጀምራለሁ። ኢትዮጵያ በሩብ ዓመት ውስጥ ብቻ ከጥይት ሽያጭ 30 ሚሊዮን ዶላር ገደማ ገቢ ማግኘቷን ጠቅላይ ሚኒስትር አብይ አህመድ ተናገሩ። ከ32 ቢሊዮን ብር በላይ የታክስ እዳ ያለባቸው 62 ግብር ከፋዮች ከሀገር እንዳይወጡ የእግር ትዕዛዝ ማስተላለፉን የአዲስ አበባ ገቢዎች ቢሮ ገለጸ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለፍልስጤሙ ሐማስ የመጨረሻ ነው ያሉትን ማስጠንቀቂያ አስተላለፉ። ወደ ቀዳሚው ዜና አልፋለሁ። ኢትዮጵያ በሩብ ዓመት ውስጥ ብቻ ከጥይት ሽያጭ 30 ሚሊዮን ዶላር ገደማ ገቢ ማግኘቷን ጠቅላይ ሚኒስትር አብይ አህመድ ተናገሩ። ኢትዮጵያ ባለፉት ሶስት ወራት ብቻ ለውጭ ሀገራት ከሸጠቻቸው ጥይቶች ከ30 ሚሊዮን ዶላር ያላነሰ ገቢ ማግኘቷን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ሀገሪቱ ለውጭ ሀገር ገበያ የሚቀርቡ ክላሽ፣ ስናይፐር፣ ብሬን፣ ዲሽቃ፣ ታንክ እና ሁሉንም አይነት መልፎች የማምረት ያቅም ያለው ፋብሪካ መገንባቷንም አብይ አስታውቀዋል። ጠቅላይ ሚኒስትሩ ይህንን ያሉት በኦሮሚያ ክልል ምዕራብ ሸዋ ዞን በቶኮ ኩታዬ ወረዳ የሚገኘውን የሆሚቾ ጥይት ፋብሪካ ትላንት ረቡዕ የካቲት 26 2017 ዓ ም በጎበኙበት ወቅት ነው። ጠቅላይ ሚኒስትር አብይ በዚህ ወቅት በሰጡት ገለጻ ከዚህ ቀደም ኢትዮጵያ ውስጥ በተወሰነ ደረጃ ጥይትና መሳሪያን የማምረት ሙከራዎች እንደነበሩ አስታውሰዋል። በ2015 ዓ ም በአምቦ ከተማ አቅራቢያ የሚገኘው የሆሚቾ አሙኔሽን ኢንጂነሪንግ ኢንዱስትሪ ውስጥ ተከላው የተጀመረው ዘመናዊ ፋብሪካ ሁለት ዓመት ባልሞላ ጊዜ ውስጥ ጥይቶችንና የተለያዩ አይነት የጦር መሳሪያዎችን ወደ ማምረት መሸጋገሩን ጠቅላይ ሚኒስትሩ በዚሁ ተናግረዋል። በ2014 ዓ ም ጥይት እንገዛ ነበር ያሉት ጠቅላይ ሚኒስትር አብይ እነዚህን አይነት ነገሮች ከመግዛት ወተን አምርተን ለሌሎች የሚሸጥ ሀገር መሆናችን እና በጣም በአጭር ጊዜ ውስጥ ይሄ አቅም ተገንብቶ በማየቴ በጣም ከፍተኛ ክብርና ደስታ ይሰማኛል ሲሉ ስሜታቸውን አጋርተዋል። ከ 3 ነጥብ 2 ቢሊዮን ብር በላይ የታክስ ዕዳ ያለባቸው 62 ግብር ከፋዮች ከሀገር እንዳይወጡ የእግድ ትዕዛዝ ማስተላለፉን አዲስ አበባ ገቢዎች ቢሮ ገለጸ። ቢሮው ዛሬ የካቲት 27 ባወጣው መግለጫ ለከተማው ሊውል የሚገባ ከ3 ነጥብ 2 ቢሊዮን ብር በላይ የግብርና ዕዳ የግብር ዕዳ ያለባቸው 62 ግለሰቦች በተደጋጋሚ ጥሪ ቢደረግላቸውም እዳቸውን ለመክፈል ፍቃደኛ አለመሆናቸውን አስታውቀዋል። በዚህም ተቋሙ በተሰጠ ስልጣን መሰረት ግለሰቦቹ ከሀገር እንዳይወጡ ለፌዴራል የኢሚግሬሽን እና ዜግነት አገልግሎት ዝርዝራቸውን ማስተላለፉን ገልጸዋል። ቢሮው በ2017 በጀት ዓመት የግብር ዕዳቸውን በአግባቡ ሳይወጡ የሚሰውሩ ግብር ከፋዮችን በአግባቡ በመከታተል ግዴታቸውን እንዲወጡ ለማስቻል የእዳ ክትትልና አስተዳደር የስራ ክፍልን በአዲስ መልክ በማደራጀት ወደ ተግባር ማስገባቱን ገልጾ፣ በዚህም ባለፉት ስድስት ወራት ከ64 ቢሊዮን ብር በላይ ዕዳ ተሰብስቧል ብሏል። ኢትዮጵያ ስድስት የጭነት መርከቦችን ልትገዛ ነው። ኢትዮጵያ ስድስት አዳዲስ የጭነት መርከቦች ልትገዛ መሆኑን የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ አስታውቋል። ድርጅቱ ከስድስቱ መርከቦች ሁለቱ በአጭር ጊዜ ውስጥ ተገዝተው ወደ አገልግሎት ለማስገባት እየተሰራ መሆኑን ገልጸዋል። ሁለቱ አልትራማክስ የደረቅ ብትን ጭነት መርከቦች እንደሆኑና 62 ሺህ ቶን የመጫን አቅም እንዳላቸው ተገልጸዋል። ሌላኛው ኢትዩ ኮንቴነር ጫይ መርከቦች ደግሞ ከ3 ሺህ እስከ 4 ሺህ ኮንቴነር የመጫን አቅም እንዳለው ተመላክቷል። መርከቦቹ የሀገሪቱን የገቢ ወጪ ንግድ ከማሳደግ አኳያ ከፍተኛ ድርሻ እንዳላቸው ናቸው ተጠቅሟል። የቀሪ አራት መርከቦች ግዢ በቀጣዮቹ ዓመታት እንደሚፈጸም ነው የተገለጸው። አሁን ላይ ኢትዮጵያ 10 መርከቦች ያሏት ሲሆን አንደኛውና አባይ ሁለት የተሰኘው መርከብ 62 ሺ ቶን እንዲሁም ቀሪዎቹ ደግሞ ከ26 ሺ እስከ 27 ሺ ቶን የመጫን አቅም እንዳላቸው ተጠቁመዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለፍልስጤሙ ሃማስ የመጨረሻ ነው ያሉትን ማስጠንቀቂያ አስተላለፉ ፕሬዚዳንቱ በትሩዝ ሶሻል ማህበራዊ ትስስር ገጻቸው ላይ ባሰፈሩት ዘለቅ ያለ መልክ ሃማስ ሁለት ምርጫ እንዳለው ጠቁመዋል ሁሉንም በጋዛ የሚገኙ ታጋጆች መልቀቅ አሊያም መጥፋት ሁሉንም ታጋጆች ለአሁኑ ልቀቁ በሌላ ጊዜም አይደለም የገደላቸዋቸውን ታጋጆች አስክሬንም በፍጥነት መልሱ ይህ ካልሆነ ግን ያከትምላችኋል ነው ያሉት ትራምፕ በቅርቡ በእስራኤልና ሃማስ የተኩስ አቁም ስምምነት የተለቀቁ ስምንት ታጋቾችንና ና ስምንት ታጋቾችን ትላንት በዋይት ሃውስ አግኝተዋል። ፕሬዚዳንቱ ከታጋቾቹ ጋር ከተገናኙ ከጥቂት ሰዓታት በኋላም ዋይት ሃውስ ከሐማስ ጋር አሜሪካዊ ታጋቾች በሚለቀቁበት ሁኔታ በቀጥታ መምከሩን አረጋግጠዋል። የትራምፕ አስጠንቀቂያ እስራኤል በጋዛ ዳግም ጦርነት እንድትጀምር ፍቃዳቸውን ያሳዩበት ነው ተብሏል። እስራኤል ስራዋን እንድታጠናቀቅ የፈለገችውን ሁሉ እየላኩላት ነው የሚለውን ካልፈጸማችው የትኛውም የሐማስ አባል ደህንነት አደጋ ላይ ነው ሲሉም አስጠንቅቀዋል። የፍልስጤሙ ቡድን ተዋጊዎች ከጋዛ ለቀው በመውጣት ራሳቸውን የማትረፍ እድል እንዳላቸውም ነው የመጨረሻ ባሉት የማሳሰቢያ መልእክታቸው ላይ ያሰፈሩት። የ78 ዓመቱ ፕሬዚዳንት ለጋዛ ነዋሪዎችም ተመሳሳይ መልእክት ልከዋል። የጋዛ ሕዝቦች ውብ መጻኢ ከፊታችሁ አለ፣ ግን ታጋቾችን ይዛችሁ አይደለም። ይህን የምታዩት ይህን የምታደርጉ ከሆነ ሟች ናችሁ። የብልህ ውሳኔ ወስኑ። ሁሉንም ታጋቾችን ልቀቁ ካልሆነ ግን ከባድ ዋጋ ትከፍላላችሁ ብለዋል። ትራምፕ ለሐማስም ሆነ ለጋዛ ነዋሪዎች ያስተላለፉት ተመሳሳይ መልእክት ሰርጡን ሙሉ በሙሉ ተቆጣጥረው ለማልማት ለያዙት እቅድ ተፈጻሚነት ቁርጠኛ መሆናቸውን ለማመላከት መሆኑን በርካቶች እየተናገሩ ይገኛሉ። እነ ያስጥልን፣ አድማጭ ተመልካቾቻችን ይህ ባላገሩ ዜና ነው።